እስጢፋኖስ ማለት የስሙ ትርጓሜ ሁለት ነው። አንደኛ ወደብ ማለት ነው። ሰኞ ጥቅምት 17 የቀዳሜ ሰማዕት የቅዱስ እስጢፋኖስ በዓለ ሲምር በታላቅ ድምቀት ይከበራል። እስጢፋኖስ ሰማይ ቅዱስ እስጢፋኖስም የክርክርን ወደብ በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው፣ በእውነቱ ማለት ነው። ዛሬ እስጢፋኖስ አይደለ፣ እስቲ ልመርቃችሁ። እስጢፋኖስ ዕድላችሁን በር ይክፈትላችሁ። በቀንም በማታም ይጠብቃችሁ በልታችሁ የማትጨርሱትን እንጀራ ይስጣችሁ። የጀመራችሁትን ነገር ስኬት ላይ ያደርስላችሁ። ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። ሰላም ሰላም፣ ውድ የዚህ ቻናል ቤተሰቦች ሰላም። ውድ ኦርቶዶክሳዊያን እንኳን ለጥቅምት 17 ለቀዳሜ ሰማዕት ለቅዱስ እስጢፋኖስ በዓለ ሲመት ዓመታዊ ክብረ በዓል በሰላም አደረሳችሁ። ጥቅምት 17 ለምን ይከበራል ስንል በዛሬ ቪዲዮ የምንማማር ይሆናል። ወዳዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቢያንስ አምስት ሺህ ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሁላችሁም የሊቀ ዲያቆናት የቅዱስ እስጢፋኖስ ረድኤት በረከት ይደርብን እያላችሁ ኮሜንቱን አጥለቅልቁት። በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። እስቲ ዛሬ ስለ ቅዱስ እስጢፋኖስ ልንገራችሁ። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ ደግሞ አክሊል ማለት ነው። በሕገ ወንጌል ደግሞ የመጀመሪያው ዲያቆንና ሊቀ ሰማዕትም ነው። ቅዱስ እስጢፋኖስ ሥራ ተወሪትን ከመምህሩ ከገማልያል የተማረ ሲሆን ጌታችን በነበረ ሰዓትም እየቀረበ ይጫወት ነበር፣ ገና ልጅ ነበርና ጌታችንንም ወንጌል አምኖ ያስተማረና በዚህም ምክንያት እስከ ሰማዕትነት ጭምር የታገሰ የመጀመሪያው ሰማዕት ነው። እንደ ጌታችን እንደ መዳይታችን እንደ ኢየሱስ ክርስቶስም ለገዳዮቹ ምሕረትን የለመነ ታላቅ ጻድቅ ነው። ሰማዕቱ ቅዱስ እስጢፋኖስ ከሰባ ሁለቱ አርድእት መካከልም የእሱን ያክል ልሳን የበዛለት ሚስጥርም የተገለጠለት በድፍረትም የሚናገር አልነበረም። በመጀመሪያው ዘመንም ቤተክርስቲያን ከማዕድ ሥርዓት ጋር በተያያዘ ፈተና በገጠማት ጊዜ በመንፈስ ቅዱስ ምርጫ ሰባት ዲያቆናት ሲመረጡ አንዱ ሰማዕቱ ቅዱስ እስጢፋኖስ ነበር። አሜን ለወንድማችን ቃለ ሕይወትን ያሰማልን። በድጋሚ መልካም በዓል ይሆንላችሁ። በቀጣይ ደግሞ ወደ አባታችን ወደ ቆሞስ አባ ገብረኪዳን ትምህርት ስናልፋለን፣ በጥሞና እንከታተል። እስጢፋኖስ ማለት የስሙ ትርጓሜ ሁለት ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ፣ በሉ እንጂ። ወደብ ማለት ማዕበል ሲንጓለል የቆየ መርከብ ዶር እሚልበት። ቅዱስ እስጢፋኖስም የክርክርን ወደብ የምንፍቅናን ሁከት፣ የክርክርን ሁከት፣ የክህደትን ሁከት፣ የቀናትን ሁከት፣ የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው። በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር። እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለኩትም ይተኛሉ። እግዚአብሔር ወደብ አደረገው። እስጢፋኖስ ማለት አክሊል በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው። ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ የክርስቲያኖች ልባቸው የሚበራው የሰማይታትን ፍቅር ሲያዩ፣ የቤተ ክርስቲያንን ፍቅር ሲያድርባቸው የክርስቶስ ፍቅር ያደረባቸው እነዚህ በእውነት ሰማይ ናቸው። ይሄኛው ሰማይ የሚወጣበት የሚገባ ፀሐይ ነው። በኛ የሚያድረው ፀሐይ ግን የማይገባ ጨለማ የሌለበት ፀሐይ ነው። ከዋክብቱ ነቅዱስ እስጢፋኖስ ደግሞ የክርስቶስ ብርሃን ላይለ የተሰላ የተሳለባቸው ከዋክብት፣ የማይረግፉ ከዋክብት፣ ሁልጊዜ የሚበሩ ከዋክብት ናቸው። ቃለ ሕይወትን ያሰማልን ለአባታችን። ውድ የዚህ ቻናል ቤተሰቦች፣ ጥቅምት 17 የቀዳሜ ሰማዕት የቅዱስ እስጢፋኖስን ዓመታዊ ክብረ በዓል በማስመልከት እየተማማርን እንገኛለን። ጥቅምት አስራ ሰባት ለምን ይከበራል ብንል ቅዱስ እስጢፋኖስ በዓለ ሲመቱ ነው። በዓለ ሲመቱ ነው ስንል ደግሞ ቅዱስ እስጢፋኖስ ዛሬ የተሾመበት ቀን ነው ማለት ነው። በቀጣይ የቅዱስ እስጢፋኖስን ስንክሳር ላስደምጣችሁ። ከቤተ ክርስቲያን አፈር በእምነት ዘግኖ ለተቀባው ሁሉ ከሕመሙ የሚድንበት መድኃኒት ይሁነው በበዓልህ ቀን በቤተ ክርስቲያንህ ቆሞ የጸለየውን ጸሎቱንና ልመናውን ፈጥኜ ሰማዋለሁ። እምህን የጠራውን መታሰቢያህን ያደረገውን እስከ 15 ትውልድ ድረስ እምርልሃለሁ። ጌታችን ታላቅ ቃል ኪዳንን የሰጠው ሊቀ ዲያቆናት ወቀዳሜ ሰማዕት ቅዱስ እስጢፋኖስ ወር በገባ በ17 የመታሰቢያ በዓሉ ነው። እስጢፋኖስ ማለት አክሊል ማለት ሲሆን ሁለተኛ ስሙ አስተፓሮስ ይባላል። ቅዱሳን ሐዋርያት መንፈስ ቅዱስ የመላበት ጥበብና ዕውቀት የተገለጸለት መሆኑን አይተው በሰባቱ ዲያቆናት ላይ አለቃ አድርገው በጥቅምት 17 ቀን ሾመውታል። ድንቅ ድንቅ ተአምራትን እያደረገ የጌታችንን ወንጌለ መንግሥት ሲያስተምር በተወለደባት በጥራ አንድ ቀን አይሁድ በድንጋይ ወግረውት ሰማዕትነቱን ፈጽሟል። በዘመነ ሐዲስ በጌታችን ካመኑ ከክርስቲያን ወገኖች የመጀመሪያው ሰማዕትም እርሱ ስለሆነ ቀዳሜ ሰማዕት ብለን እንጠራዋለን። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ ጸሎት ይማረን ይቆየን። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን እንዲደርስ ላይክ ሼር፣ ሰብስክራይብ ማድረግ በፍጹም አትርሱ። ቻናሉን ሰብስክራይብ፣ ቪዲዮውን ሼር እያደረጋችሁ እስጢፋኖስ ማለት ምን ማለት ነው፣ ቀጣይም ቪዲዮ እንከታተል። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት፣ ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት መባሉ ጌታ ደቀ መዛሙርቱን ሁሩ በመሃሩ ውስተ ኩሉ አጽናፈ ምድር ብሏቸው ካረገ በኋላ ለመጀመሪያ ጊዜ በሰማዕትነት የሞተ እርሱ ስለሆነ ነው። ይህስ እንደምን ነው ቢሉ ሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸውን ለጸሎት ጊዜ የሚያንሳቸውን ቢሆን ለተልእኮ ማዕድ ሰባቱ ዲያቆናት መርጠዋል። ከነዚህም በቀዳሚነት የተመረጠው እርሱ ሲሆን ለስድስቱ አለቃ ሊቀ ዲያቆናት አድርገው ሾመውታል። ከዚያ በኋላ ጸጋ ሰማያዊ ኃይል መንፈሳዊ ተሰጥቶ ተግቶ ሲያስተምር አይሁር ለመቀኝነት አርፉምና እግዚአብሔርን ሲሰድብ ሙሴን ሲያቃልል ሰማ ነው ኦሪትን ሲሽራየ ነው ብለው ከሸጎም አቆሙት። ሊይዙትም ቀረቡ። ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እየጎተቱም ከከተማም አወጡት። ነፍሴን ተቀበል አለ። ልብሳቸውን ለጳውሎስ አስጠብቀው በደንጊያ ወግረው ገድለውታል። እርሱም ከጌታ የተማረ ምሕረትን ነውና እንደ ጠሉኝ ጥላቸው፣ እንደ ገፉኝ ግፋቸው ሳይል ኃጢአታቸውን አስተሰሪላቸው፣ በደላቸውንም አታደርግባችሁ ብሎ በዚች ቀን አርፏል። የሰማዕቱ የቅዱስ እስጢፋኖስ ጸሎቱና በረከቱ አማላጅነቱ ከኛ ከሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን። ቃለ ሕይወትን ያሰማልን። አሁንም በድጋሚ ወደ አባታችን ወደ አባ ገብረ ኪዳን ትምህርት ልመለሳችሁ። ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። አባቶቻችን ሲናገሩ ለክርስቶስ ትንሣኤ ምስክር የሆኑ የመጀመሪያ እሸት የሚባሉ ሁለት ናቸው። አንደኛይቱ ድንግል ማርያም ናት፣ ወላዲት አምላክ። እሷ በምንድነው ምልክት የሆነችን? ሞትን አሸንፋ በሰማይ በመታየት ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደምናያት በሰማይ የተገለጠችው ፀሐይን የለበሰችው ሴትና በሰማይ የተገለጠችው ታቦት ናት። ስለዚህ ክርስቶስ ቢነሳ ላይደንቀን ይችላል፣ አምላክ ነውና ሞት ስለማይዘው ሞት ይዘው ዘንድ ስለማይችል፣ ከፍጡር ወገን እኛ ለመነሳታችን ምን ማስረጃለን ቢባል፣ ከፍጡር ድንግል ማርያምን አስነስቶ አሳየን። ሁለተኛ ደግሞ ክርስቶስ መነሳቱን ምልክት የሆኑን ማን ነው? ቅዱስ እስጢፋኖስ ነው። መነሳቱን በሰማይ ደጅ አይቶ ያሳየን። በሰማይ ትርፍ ከሌለ ሰውነቱን ጎድቶ የሚሞት ለምንድን ነው? መስሎ ይህን ዓለም ያልፈውም ነበር እንዲህ ይህና ዓለም መስሎ ያላለፈ ልንመስላቸዋል። በሰማይ ትርፍ ሊኖር ነዋ፣ ትንሣኤ ሊኖር ነዋ ብለን ለትንሣኤ ሕይወት ምልክት የሆነን የመጀመሪያው የወንጌል እሸት ቅዱስ እስጢፋኖስ ነው። በቤተ ክርስቲያን የተሰጣት ከዚህ በኋላ አክሊላትን ተቀዳጅቶ ለእነሱ ምረት ለምኖን አምላኩን መስሎ አምላኬ ሆይ ነፍሴን በእጅ ተቀበል። ይሄ ቀላል መስሏቸዋል። ነፍሴን በእጅ ተቀበል የሚለው ቃል ምን ማለት ይመስላቸዋል? ጌታ ቀድሞ የሰዎች ነፍስ የምትለየው በዲያብሎስ እጅ ነበረ። በዲያብሎስ እጅ ማን ጌታ ሙቶ ከመነሳቱ በፊት እኛ እንደዚህ አሁነን በእግዚአብሔር ፈቃድ ለመሞታችን ማስረጃው ምንድን ነው ሲባል እንግዲህ ክርስቲያን ሲሞት በማዕዛ ገነት በቅዳሴ መላይት ለመለየቱ ማስረጃ የቅዱስ ዕጥን እስጢፋኖስ ነፍስ መለየቷ ስለሆነ መልካም ሞትን ለሁላችንም ያድለን። በመጨረሻ ቀጣይም ቪዲዮ እንመልከትና የቅዱስ እስጢፋኖስን ታሪክ በጥቂቱ አድምጠን በዝማሬ የምንዘጋ ይሆናል። እንቀጥል። ሰማዕታትን ወይም ቅዱሳን በጣም እንድናከብር የሚያደርገን ነገር በቃ ለክርስቶስ ያላቸው ራስን አሳልፎ መስጠት፣ ለክርስቶስ ይህ እሱ ነገራቸው በጣም የሚያስደንቀው። ሰው እንዴት በቁ በድንጋይ እየተወገረ አናት አናት ማለት ሞቷል፣ ተወግሮ ባይዚ ሞቷል ማለት አወጋገሩ በጣም በጣም አደገኛ ነበር ማለት፣ በአደገኛ ሁኔታ እየተወገረ አባት ጌታዊ ባለማወቅ የሚያደርጋሉ ይቅር በላቸው ይላል እና ለማስመሰል አድረም ን የሚለው በመንፈስ ቅዱስ የተሞላ ሰው ነው፣ ከልቡ ነው ይን የሚለውና እንዴት ማሳቡ እራሱ ይመጣለት። እንደዛ እየተወገረ የእነሱ ነገር እንዴት ሊያስጨንቆ ይችላል? ኧረ በጌታ ስም አሁን የሚቻል ይመስላችኋል? ዝም ብላችኋን በእኛ ቅም ሲታይ የስሙ ትርጓሜ አክሊል የሆነው በሕገ ወንጌል የመጀመሪያ ሊቀ ዲያቆናትና ቀዳሜ ሰማዕት የተባለ ቅዱስ እስጢፋኖስ ሊቀ ዲያቆናት ከመባሉ በፊትም በመጀመሪያ ሐዋርያና ካህን ነበር። ከዚያም ዲያቆን ሆኖ ተሽሟል። ይህም ጥቅምት 17 ቀን ነው። በሐዋርያ ስራ ላይ እንደተጠቀሰው ይህ ቅዱስ በመጀመሪያ ገማልያል በተባለ መምህር ትውፊትን ኦሪትንና ነቢያቱን ተምሯል። በጌታችን መድኃኒታችን ኢየሱስ ክርስቶስ መዋለ ስብከት ወቅትም እርሱ በዋለበት እየዋለ ባደረበትም እያደረ ወንጌልን ተማረ፣ ደቀ መዝሙሩም ሆነ። ጌታችንም ከሰባ ሁለቱ አርድት አንዱ አደረገው፣ አጋንንትም ተገዙለት ይላል የሐዋርያ ሥራ ምዕራፍ አምስት ቁጥር 34 እንዲሁም የሐዋርያት ሥራ ምዕራፍ ስድስት ቁጥር አምስት እስከ አስር በባለ አምሳ መንፈስ ቅዱስ በወረደ ጊዜ ከሰባ ሁለቱ አርድት መካከል የእርሱን ያህል ልሳኔ የበዛለት ምስጢርም የተገለጠለት አልነበረም። በመንፈስ ቅዱስ መሪነትም ወንጌልን ሰብኳል። በቤተ ክርስቲያንም ፈተና ጊዜ በመንፈስ ቅዱስ መሪነት ሰባት ዲያቆናት ሲመረጡ አንዱ እርሱ ነበር። የስድስቱ ዲያቆናት አለቃና የስምንት ሺህ ማህበር መሪም ሆኗል። ከዚህም በኋላ ቅዱስ እስጢፋኖስ ከጌታ እርገት በኋላ ለአንድ ዓመት ያህል ስምንት ሺውን ማህበር እየመራ ወንጌልን እየሰበከ ቢጋደል ኦሪት እየጠፋች ወንጌል ደግሞ እየሰፋች ሄደች። የአዋርያት ስራ ምዕራፍ ስድስት ቁጥር አራት ቅዱስ እስጢፋኖስም የእግዚአብሔር ጸጋና ኃይል ያደረበትና ታላቅ እንዲሁም ድንቅ ታምራትን የሚያደርግ ሰው ስለነበር በዚያን ጊዜ አይሁድ በምቀኝነት ተነሱበት፣ ከእርሱ ጋርም ክርክር ገጠሙ። ነገር ግን ሊያሸንፉት አልቻሉም። እግዚአብሔር መንፈስ በፈጣሪ ኃይል አሸነፋቸው። ከዚህም በኋላ በሐሰት ምስክር ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል በማለት ወነጀሉት። እርሱ ግን ስለ እውነት መሰከረ እንጂ በእጅ አላላቸውም። ሊቀ ካህናቱም በጠየቁት ጊዜ ስለ እግዚአብሔር አምላክ መሰከረ። በመጨረሻም እንዲህ አላቸው። እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮችሁም የደነቆረ ጆሮችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘውትር ትቃወማላችሁ። ዛሬም እናንተ አሳልፋችሁ የሰጣችሁትና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ስርዓት ኦሪትን ተቀብላችሁ አልጠበቃችሁም። በዚህ ተበሳጭተው በድንጋይ ወግረው ገደሉት። በዚህም ምስክሩን ፈጽመው የሰማዕታት አክሊልን በጥር አንድ ቀን ተቀዳጅቷል። በዚህም ቀዳሜ ሰማዕታት ይባላል። የሐዋርያት ስራ ምራፍ 7 ቁጥር 51፣ አይሁድ ቅዱስ እስጢፋኖስን ለማጥፋት ቀንተው ሲገድሉት፣ ጠላት ዲያብሎስ ደግሞ ክርስትናን ለማጥፋት እነርሱን ሰበብ አድርጎ ለሞቱም ተጠያቂ እንዲሆን አድርጓቸዋል። በአሁኑ ጊዜም ክርስትናን ለማጥፋት ጠላት በሰዎች ላይ ያደረ ክርስቲያኖችን ያስገድላል፣ ያስጨፈጭፋል። ለዚህም በሃይማኖት ጸንቶ መኖር ይጠብቃልና፣ እንጽና ቅዱስ እስጢፋኖስ አማራጅነትና ተረዳይነት አይለየን።

ውድ የናተን ሚዲያ ቤተሰቦች በዛሬ ቪዲዮ የቀዳሜ የሰማዕት የሊቀ ዲያቆናት የቅዱስ እስጢፋኖስን አመታዊ ክብረ በዓልን በማስመልከት ተማምረናል። በቪዲዮም ጠቃሚ የሆኑ መንፈሳዊ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳዊ እንዲደርስ ዘንድ ላይክ ሼር ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ስታደርጉ የደወል ምልክቷን መጫንም አትርሱ። እንዲሁም በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ላይክ ከሚለው አጠገብ ጆይን የምትለውን በመጫን ቋሚ የናታን የሚዲያም ቤተሰብ መሆን ትችላላችሁ። በሀገር ውስጥ ያላችሁም ሁሌም እንደምንለው ቪፒኤን በማብራት ዝግጅቶቻችን እንድትከታተሉ ስንል በአክብሮት እንጠይቃለን። ለማንኛውም ሀሳብ አስተያየት ወይም ጥያቄ ካላችሁ በቴሌግራም አት ሄኖክ 6679 በሚለው ብጽፉልኝ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ። ከናታኔ ሚዲያ በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም